ትሁት በጣም ትልቅ ታሪክ ሰርታለች ማለት ነው። እንግዲህ ትሁት አጋቹን በትልቅ እንጨት ነው ትከሻውን ስትለው ማጅራቱን ስትለው፣ እንግዲህ አጋቹ ማይመታ ቦታ ስለመታችሁ ወድቋል ማለት ነው። እንግዲህ በዚህ ሰዓት ሲወድቅ ዳኒም አባባም ስላልታሰሩ ማለትም ከታሰሩበት ዳኒ እንደምንም ብሎ ፈትቷቸዋል ማለትም ራሱን ካወጣ በኋላ እንደገና አባባንም ፈትቶታል እንደተመለከትነው ከዛ በኋላ ግን ልክ ለምን ራሳቸውን ፈቱ ለምን ይወጣሉ ምክንያቱም ይህም ሊያመልጡኝ ነው በማለት ነው። እንግዲህ አጋቹ ተነስቶ ዳኒንም አባባንም እየድፍረቱ፣ በእውነት አባባን እንዴት አድርጎ በቦክስ ሽ አባባ ምን አደረጉ? ሲጀመር እኮ የፈታውም እንኳን ዳኒ ነው። ዳኒን መትቶ አባባንም እንደዛ ሲመታቸው ነው እንግዲህ። ትሁት ጭራሽ መታው አባየን ብላ ወስዳ በትልቅ ግንድ ነው ማንጅራቱን ስትለው፣ አጋቹ ወድቀዋል ማለት ነው። አጋቹ በወደቀበት ዳኒም አባባም ትሁቴ ማምለጠዋል ማለት ነው። እንግዲህ በዚህ ሰዓት ነው የእነሱን ማምለጥ። በኋላ ላይ ቲና አገር ሰላም ብላ ወደ አጋቾች ስትሄድ ይህኔ እንደታሰሩ ናቸው። ዳኒን ግን እንዴት አድርጌ ላውጣው ይህኔ ፍቅር እሱ እኮ በማያውቀው ነገር ነው የገባው። ደግሞ እኮ አባባን መግደል ነው የሚፈልገው። እኔ ጋር እኮ ተባባሪ ነው ዴ ለምንድን ነው የምታስረው? እሱንማ ማሰር የለብህም፣ እያለች እየጨዋች ነበረና፣ አሁን ላይ በተለይ ቶሎ ለመሄድ ቸኩላ ነበረ ማለት። ደግሞ እንግዲህ ዳኒንም እንዳይጎዳው ፈርታ፣ እንዳትጎዳው አደራህን፣ ማራው ብትለውም ቢያለ ስለዚህ በቃ እንዳት ጎዳው ይህ ፍቅረኛዬ ነው ብላ ነበረ። እሱም ደግሞ እኔ እኮ ወደዚህ የመጣሁት ለአጋቹ ማለት ነው ዳኒ፣ እኔ ወደዚህ የመጣሁት ይህንን ሰውዬ ልገድለው ልበቀለው ነው ምክንያቱም ይሄ ሰውዬ ጥላቴ ነው እያለ በጣም ትልቅ ትወና ሲተውን ነበረ። ዳኒ በነገራችን ላይ ጎብዟል። እዛጋ እንግዲህ እኔ ልገድለው ነው የመጣሁት እያለ ነበረ። አጋቹን ሊያምነው አልቻለም። እናም እንግዲህ ትሁት ትልቅ ስራ ሰርታለች ማለት ነው። በጣም ነው ደስ የሚለው፣ በማምለጣቸው ደስ ብሎናል። ግንዱን ተመልከቱት፣ ትልቅ ግንድ ነው የመታችሁበት። ሰላም ሰላም ውቶችዬ፣ እንዴት ናችሁ? ሰላማችሁ ይብሳልኝ እያላችሁበት ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ተወዳጆች። ዛሬ እንግዲህ ይሽላችሁ የመጣሁት ቀጣዩን ክፍል ማለትም ክፍል አርባ ሁለት ነው ማለት ነው። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛለሁ። በነገራችን ላይ ካሊብ ነገሮችን ሊያበላሽ ነበረ። ማለትም ቲናን ማገት አለብኝ ብሎ ነበር። በመሰረቱ ቲናን ቢያግታት ዳኒም እንደገና ደግሞ አባባም በጣም ችግር ላይ ነበረ የሚወድቁት። በፍጹም ነው ከነሱ ጋር ማይደራደረው አጋቹ። አጋቹ አይደለም ይቅር እና ከአባባ ጋር ዳኒ እንኳን የእሷ ፍቅረኛ ነኝ እያለው ከሱ ጋር እንኳን መደራደር አልፈለገም። ምክንያቱም እንደዚህ አይነት ሲስተሞችን ማለትም በዚህ ስራ የቆየ ስለሆነ እንዳለው ከሆነ በዚህ ስራ ላይ እኔ ስለቆየሁኝ ሁሉንም ነገር በደንብ አውቃለሁ። አንተነህ እንደ እኔን የምታሾፍብኝ በፍጹም አልፋታህም፣ ወይ ገድለህኝ ወይ ገድየህ፣ ካልሆነ በጭራሽ አትወጣም ሲለው ነበረ ዳኒን። ወይም ደግሞ ተረጋጋ ተረጋጋና፣ ሰውየው ሲለቀቅ አብረነው የምትወጣው ሲጀመር፣ አንተ የሰውየው ሰውየውን ልታግዝ የመጣህ እንጂ እውነት እሷ እንደምትለው ፍቅረኛዋ ኩነ ምናምን አይደለም ብሎታል። እኔ የገረመኝ የአጋቹ መባነን ነው። እሷ እኳ አልባነነችም። ለምን የዳኒ ትወና እሷ ላይ ሰርቷል፣ አጋቹ ላይ ግን ደግሞ ደጋግሞ እኔ የመጣሁት ይህንን ሰውዬ ልገድል ነው ያለ ነበር ዳኒ እንደሰማ ነው። ነገር ግን በፍጹም አላምንም ነው ያለው አጋቹ። በጣም ነው የሚገርመው እና እንግዲህ ባለማመኑ። ካሊብ ግን ምን አድርጓንኝ የማገቻ ማለትም ገመድ፣ ወንበር እንደዛ እንደዛ አይነት ነገሮች ይመስላል ማገቻ እቃ ልገዛ ልወጣ ነው ብላት ነበረ። ትሁት ጎበዘች። ምክንያቱም በነገራችን ላይ ካሊ ብዙ ነገሮችን ያበላሻል። አባባ ራሱ አንዳንድ ነገሮችን እና እንግዲህ ካሊ ብዙ ነገሮችን ስለሚያበላሽ አባባ ምን ብለዋኒ ነገሮችን በጣም ነው ብዙ ጊዜ የአባባን ጉዳይ ራሱ እንኳን ስለ ቲናና ዳኒ ብዙ ነገር ነበረ ሲያበላሽ የነበረው፣ ማለት ነው ካሌብ። አባባ በሚፈልጉት ወይም ደግሞ ባሉት ነገር ላይ ተስማምቶ ቀስ ብሎ ተረጋግቶ ቢሆን ኑሮ ይህን ካሌብ እንደዚህ አይነት ነገር ባልመጣ ነበረ። አሁንም ቢሆን ቲናን አግቷት ቢሆን በጭራሽ አባባ የመገኘታቸው አባባይ መገኘታቸው ነገር ከባድ ነበረ የሚሆነው። ነገር ግን ዳኒ ቀስ ብሎ ምን አድርጓል? ትሁት ጋ ነው ያወራው። ዳኒ ትሁት ጋ በማውራቱ ነው እንጂ ካሊብ ጋ በፍጹም ነው የማይግባቡት። ሁላ ያው በእርግጥ አይፈረድበትም ማለትም እንግዲህ ሚስቱን እንትን ሲልበት ነበረ። ሚስቱን ማለት ሲያባልግበት ኖሯል ዳኒ። ስለዚህ እንዴት ነው ማምነህ አደለም፣ ይቀረና ካሊብ አባባ ራሱ ብለውታል እንዴ፣ አንተን እንዴት ነው ላምነህ የምችለው ብለውታለኝ። ማንን ዳኒን ዳኒ እንግዲህ እዛ ጋ እየደጋገመ እኔ የመጣሁት ይህን ሰውየ ልገድል ነው እኔ ይህን ሰውየ ልግደለው ፍቀዱልኝ እያለ ደጋግሞ ተናግሯል ማለትም ሰውየውን መግደል እንደሚፈልግ ሰውየውን መግደል እንደሚፈልግ የተናገረ አካል እንግዲህ አይ እኔ እኮ የመጣሁት አባባ ላድንህ ነው ሲለው እንዴት ነው የሚቀበለው እና አባባ ባለመቀበሉ አንፈርድም እውነት ነው ማለት ለምን አልተቀበለም ብለንም ለመቃወም አያበቃም ማለት ነው። እና እንግዲህ አባባ በጣም በሚያሳዝነው ሁኔታ እንግዲህ አባባ ትንሽ ጉዳት ደርሶባቸዋል። ጉዳቱ ምንድን ነው? ሁለት ቀን ሙሉ እዛ ጋር ታስረው ነበረ። ሶስተኛ ቀን ላይ ነው እንግዲህ ዳኒ ጋር አብረው ደግሞ ታስረው ያደሩት ማለት ነው። በአጠቃላይ ወደ አራት ቀን አካባቢ እንደዛ ስለሆኑ በዚህ ምክንያት አባባ በጣም ተጎድተዋል። ነገር ግን አሁን ላይ ዳኒን አለማድነቅ አይቻልም። በእውነት ዳኒ በጣም ሊደነቅ የሚገባ ነው። በጣም ጀግና ነው። ጥሩ ስራ ነው እየሰራው። እንግዲህ ዳኒ እንዳደረገው ማለት ራሱን አሳልፎ ነው የሰጠው። በነገራችን ላይ ልክ ሲገባ ሰውዬው በዱላ ነው የተቀበለው። ማነ ምንድነው አይደለም፣ ቀጥታ ዱላና ዱላ ነው ያቀረበለት። ስለዚህ ያንን ዱላ ተቋቁሞ ለማስመሰልም በጣም ሞክሯል። ነገር ግን ስላልቻለ እውነትና ንጋት እያደረ ይታያል ነው የሚባለው። ብቻ እንደዛ ሆነና እውነቱን ግን ሰው የፊት ተናግሯል። አባዬ አይዞ ትወጣለ ለምንድን ነው የኔ ያለው። እንግዲህ ሁለቱ ማለትም ቲናና አጋቹ ወደ ውጭ ወጥተው እያወሩ ነበረ። ቲናና አጋቹ ያወሩት ስለ ብር ነው። እንግዲህ ብር ደግሞ ከሌላ ሰው ከሆነ ሰው ደውላ ቲና ብር ተቀብላለች። ያንን ብርም የተቀበለችውን ብር ማለት ነው። ምን አድርጋለች? ብሩን በፖስታ ነበረ በፖስታ ከተቀበለች በኋላ ያንን ያንን ብር እንግዲህ ጠውላ እንጠረም ቤዛ ላይ ማለት ነው። እንግዲህ አየገጠር ልጅ ጠውላልኳ አልኳ እንጠረም ቤዛ ላይ ቁጭ አድርጋው ሄዳ ነበረ እንግዲህ። ትሁትዬ ምንድነው ነው ያደረገችው? በርጥ የሆነ ፖስታ ረስተሽ ሄደሻል ብላ። ብልጠቷ። በነገራችን ላይ ትሁት ያደረገችው ጥሩ ነው። ካሌብ እንዳላት ስትመጣ ጠብቃ ከዚያ በር ዘግታበት፣ አስባችሁታን? ሲደባደቡ ሲጨቃጨቁ፣ ሴት ምናምን ይደብራል። ስለዚህ እሷ ግን ያደረገችው ምንድን ነው? እሷ ድረስ ሄደች ማለት ነው። ብሩም ሰጠቸዋት። እና እማወራሽ ነገር ነበረኝ እስኪ እዚህ ሻይ ቡና ብለን እናውራ ስትል ትሁት ቴና ምንድን ያለችው አይ ቸኩላለሁ የሚያስቸኩለኝ ነገር አለ በጣም ምክንያቱም አጣዳፊ ነው ሰውየው አሁኑኑ ብሩን ካለመጣሽ ብሏታል እሷ ደግሞ ብሩን መንገድ ላይ የጣለችው መስሏት የሆነ ቦታ የጣለችው መስሏት ደንግጣ ነበር ትሁት ግን ጥሩ ልጅ ስለሆነች ደውላ ፖስታ ኮረሳሽ ስትላ ጊዜ አቀብኝ ብላታለች ማለት ነው። ስላቀበለቻትም ነው ቦታውን እያየችው። ደስ የሚለው ነገር ደግሞ እንጨቱ መገኘቱ በጣም ተመስገን የሚያስብለው ነገር እና እንጨቱም ተገኘ። በእንጨቱ ይዛ እንግዲህ በዱላ ዠልጠዋለች ማለት ነው ሰውየውን። ከዛ ዳኒም ይነሳል። ዳኒም ተነስቶ እንግዲህ ምንድን ነው ያደረገው? በዱላው ማለት ነው ቲና ደበደበችው ሰውየውን። ከዛ በኋላ ዳኒ እንግዲህ ዳኒና አባባ ተነስተው አምልጠዋል ማለት ነው። በጣም ነው ደስ የሚለው። እንግዲህ ከሄዶ በኋላ ካሊብን በጣም ደስ ነው ያለው። እንዲሁም ደግሞ ኤደንና ዳኒም በጣም ማለት አሁን ላይ ዳኒና ኤደን የሚታረቁበት ነገር በጣም ሰፊ ነው። አባባም በጣም በጣም ነው ደስ ያለው። አልጠበቀም አልጠበቀም። ምክንያቱም የዳኒ እዚህ ቤት አመጣጥ እንደሚታወቀው ደባሪ ነው። ማለትም እንግዲህ አስባችሁታል። እዚህ ቤት የመጣው ቲናን ማለትም እንግዲህ የካሊብን ሚስት ፍቅረኛው ሆኖ ነው ለገንዘብ ሲል። ስለዚህ ይሄ አይሁድ ሁኖ መጥቶ አባባም ብለውታል። ይሁዳም አባዬ ሲለው ጊዜ ይሁዳም እኮ ክርስቶስን እስኪሸጠው ድረስ ጌታ ብሎ ጠርቶት ነበረ። ልትገድለኝ እየመጣ አስር ጊዜ ልገለው ነው ልገለው ነው እያልክ አባዬ ትንሽ አይደብርህም? ብሎት ነበረና እንግዲህ ዳኒም ያንን ነገር መልሶለታና አባዬ እኔ እኮ እሺ እገድለዋለው ባለል ኑሮ እንዴት ነው እንዲያስወሩኝ የሚችሉት? አእሻ አይሉኝም እኮ ነበረ። ስለዚህ ነው እንደዚህ ያደረጉት እና ሳስ መስል ነው ብሏንኝ። አባባም በምን ልመነ ሲለው አይ እመነኝ አባዬ፣ ምክንያቱም አሁን ላይ ካሊብም እንዲሁም ደግሞ ትሁትም እኮ ዝም ያሉት ዝም ያሉበት ምክንያት ምንድን ነው? እኔ ቲና እንዳሳገተች ስለነገርኳቸው ነው። በኃይል ብሄድ ካሊብ ቲናን ቢመታ ቶ የሆነ ነገር ቢያደርግ አባዬ አንተን አይለቀህም ሰውዬ። ለዛ ነው በጥበብ ቀስ ብዬኔ ወደዚህ የመጣሁት ብሎታል ማለት ነው። እና እንግዲህ ስለተፈታ ማለትም አባባና ዳኒ ስለወጡ፣ ትሁትም ስላገዘቻቸው በጣም ደስ ብሎናል ማለት ነው። ቲና እንግዲህ ጨለላለች። እንደውም የነቀለች ናት። አሁን ደግሞ በደንብ ነው የነቀለችው ማለት ነው። ይህንን ይመስል ነበር። ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ሰላማቸው ይብዛልኝ በያላችሁበት ውዴ ቻናላችን ቤተሰቦች ላይክ ሰብስክራይብ ያላደረጋችሁ አድርጉ። ቤተሰብ ያልሆናችሁ የደውሉን ምልክት በመጫን ቤተሰብ ሁኑ። መልካም ጊዜ